ጠን የዓለምን ውሎ እንቃኛለን። ሀብታሙ ሙለታ ደግሞ ስቱዲዮ ደርሷል። የተለያዩ ጉዳዮችን እንግዲህ ያስቃኘናል። ሀብታሙ መቀጠል እንችላለን። ቀል በጣም አመሰግናለሁ አፈወርቅ እንግዲህ በዛሬው ዕለት እጅግ በርከት ያሉ ጉዳዮች በዓለም አቀፍ ደረጃ ሲሰሙ ቆይተዋል። በተለይም ደግሞ በዓለም አቀፍ ደረጃ ዋና ዋና የሚባሉ የሚዲያ አውታሮች ትኩረት ያገኙ ጉዳዮችን በስፋት ሲያስደሱ ነበረ። ከእነዚህ ጉዳዮች መካከል በቀዳሚነት የምናገኘው አህጉራችን አፍሪካን የተመለከተው ነው የሚሆነው። አፍሪካ ላይ በተለይ ደግሞ በካሜሮን ሰሞኑን ምርጫ ሲከናወን እንደነበረ ይታወቃል። ከምርጫው ጋር ተያይዞ አሁን ውጤቶች እየታወቁ ያለበት ሁኔታ ነው የምንመለከተው። በካሜሮን አሁን ላይ ሀገሪቱን እየመሩ ያሉት ፕሬዚደንት በድጋሜ ማሸነፋቸውን ይፋ አድርገዋል። እንግዲህ ለስምንተኛ ጊዜ ለተከታታይ ጊዜ ነው ማሸነፍ የቻሉት። ይህ እጅግ ትልቅ ቁጥር ነው፣ በታሪክም ደረጃ በተለይ ደግሞ በአፍሪካም በከፍተኛነቱ የሚነሳ ነው። ከዛ በተጨማሪ ፕሬዚደንት እንግዲህ አሁን ላይ 92 ዓመታቸው ላይ ነው የሚገኙት። ትልቅ ቁጥር ነው። ይሄም ካሜሩናዊ ፕሬዚደንት ፖል ቢያ ናቸው። በርካቶቻችን እናውቃለን። በአፍሪካ ረጅም ጊዜ በስልጣን ላይ ከቆዩ አመራሮች መካከል ይጠቀሳሉ። እንግዲህ አሁን ማሸነፋቸውን ይፋ አድርገዋል። በምርጫው እንግዲህ 53.7 የአክሉን ማሸነፍ መቻላቸው ተመላክቷል። ከዛ በተጨማሪ ደግሞ በተቃዋሚዎቹ ረገድ በጥሩ ደረጃ ሲፎካከሩ ከነበሩ ግለሰቦች መካከል የሚጠቀሰው ባካሪ 352 ማሸነፍ መቻላቸው ተደምጧል። ከዛ በዘለለ እንግዲህ በተለይ ከዚህ ፕሬዚደንት ጋር በተያያዘ እጅግ በርካታ ጉዳዮች ይነሳሉ። አንደኛ ከእድሜያቸው ጋር በተያያዘ አሁን ላይ በጣም በእድሜ ትልቁ የዓለም በሀገራት ደረጃ ፕሬዚደንት ተብለው የተሰየሙበት ሁኔታ ማንሳት እንችላለን። 1982 እንደ አውሮፓውያን አቆጣጠር ለመጀመሪያ ጊዜ ምርጫን ያሸነፉ በት ነው። ከዛ ጊዜ ተከታትሎ ባሉ ስምንት ምርጫዎች በተከታታይነት እንግዲህ ማሸነፍ ችለዋል 43 ዓመት ገደማ ነው በስልጣን ላይ የቆዩት። እኚህ ሰው እንግዲህ ከሰባት ከስምንት ዓመት በኋላ መቶ ዓመት ይሞላቸዋል። ይህም እንግዲህ ሌላኛው በዛሬው ዕለት አነጋጋሪ ከሆኑ ጉዳዮች መካከል ይጠቀሳል ማለት ነው። አሁን ላይ እጅግ በርከት ያሉ እነ አፍሪካ ኒውስን ጨምሮ አልጀዚራን የመሳሰሉ የዓለም መገናኛ ብዙኃን ከካሜሮን ምርጫ ጋር የተያዙ በርከት ያሉ ጉዳዮች እየተነሱ ያለበት ሁኔታ አለ። ዞሮ ዞሮ ግን ከዚህ ቀደም እንግዲህ ለሰባት ጊዜ ሀገሪቱን ሲመሩ የነበረው ለስድስተኛ ጊዜ ያሸንፈው ካሜሮንን እንደሚመሩም ተነግሯል። ማለት ነው እዚሁ ቢቢሲ ላይ ያገኘነውን መረጃ አንድና ክልና ወደ ሌሎች ጉዳዮቻችን እናልፋለን። ጃማይካ ነው የሚወስድን ይህ መረጃ እንግዲህ ጃማይካ፣ በተለይም ደግሞ ሜሊሳ የሚባል ሀሪኬን ሜሊሳ የተሰኘ ከፍተኛ ውሎ ንፋስ እንግዲህ ወደ ሀገሪቱ እየመጣ ያለበት ሁኔታ ነው የተመላከተው። ለዚህ የሚረዳ ዘንድ ከወዲሁ የሀገሪቱ ዜጎች የመከላከል ወይም ደግሞ ጉዳት እንዳይደርስባቸው ሊያስችሉ የሚችሉ የቅድመ መከላከል እንቅስቃሴዎችን ከወዲሁ መጀመራቸው እየተነገረ ይገኛል። በቅርብ በተለይ ደግሞ ፍጥነቱ በከፍተኛ ደረጃ እያደገ እየመጣ እንዳለ የተለያዩ መረጃዎች እየተጠቆሙ ነው የሚገኘው። በዋናነት ከዩናይትድ ስቴትስ የሚወጡ መረጃዎችን ጨምሮ ወይንም ይህንን ጉዳይ በቀጥታ የሚከታተሉ አካላትን ጨምሮ ማለት ነው ዩኤስ ቤዝ ናሽናል ሀሪኬን ሴንተር የሚሰኘ ተቋም ጭምር ሀይለኛ ወይንም ደግሞ መጠኑ እየጨመረ እየመጣ ሊያደርስ የሚችለው ጥፋትም በዛው ልክ ከፍ ሊል እንደሚችል እየተመላከተ ነው የሚገኘው የጀማይካ ዋና ከተማን ጨምሮ ሰዎች ከወዲሁ አንዳንድ አካባቢዎችን መልቀቅ እንደሚኖርባቸው እየተጠቀሰ ይገኛል። ሌላው ትኩረት ያገኘ የዕለቱ ጉዳይ ነው። ሌላኛው መረጃችን የሚሆነው በደቡባዊ ቻይና አካባቢ ሲንቀሳቀሱ የነበሩ የአሜሪካ የጦር አውሮፕላኖች በ30 ደቂቃ ልዩነት ሁለት አውሮፕላኖች መከስከሳቸውን የሚጠቁመው መረጃ ሮይተርስ እና ሌሎች በርከት ያሉ የሚዲያ አውታሮች እየዘገቡት ይገኛሉ። እርግጥ እነዚህ ሄሊኮፕተሮች ወይንም ደግሞ የጦር አውሮፕላኖች በዚህ በደቡባዊ የቻይና ባህር ላይ መደበኛ ስራቸውን እያከናወኑ እንደነበር ነው የተመላከተው። ነገር ግን እንደዚህ አይነት አደጋ እንደደረሰባቸው ተመላክቷል። ከአደጋው ጋር በተያያዘ ምንድን ነው ለዚህ ያደረሳቸው ወይም ያበቃቸው የሚለው ነገር እስካሁን አልታወቀም። የአሜሪካው ፕሬዚደንት ዶናልድ ትራምፕም ከዚህ ጉዳይ ጋር በተያያዘ ሀሳባቸውን እየሰጡ እንዳለ ተመላክቷል። ያልተለመደ እንደሆነ ፕሬዚደንቱ ሲጠቁሙ ነበረ። ከዛ በተጨማሪ ቻይናም በበኩሏ ይህንን አደጋ መንስኤው ምንድን ነው የሚለውን ነገር ለማጣራት እንቅስቃሴ እንደሚያደርጉ ተመላክቷል። እንግዲህ በአደጋው የሰዎች ህይወት አልጠፋም። በአውሮፕላኖች ውስጥ የነበሩም ሙያተኞች ህይወታቸው አላለፈም፣ ወይም ጉዳት አልደረሰባቸውም። ነገር ግን ሄሊኮፕተሮቹ የጦር መሳሪያዎቹ ናቸው፣ የጦር አውሮፕላኖቹ ናቸው። መሰል ጉዳት የደረሰባቸው እነዚህ የጦር አውሮፕላኖች ተይዘው ወደ ቤዝ ወይም ደግሞ በአካባቢው ላይ ወዳላት የጦር ቤዝመንት፣ ወደ አሜሪካ የጦር ቤዝመንት እንዲሄዱ ተደርጓል። ይህኛው መረጃ ከሮይተርስ ያገኘ ነው ነው የመጨረሻው ጉዳያችን የሚሆነው እንግዲህ በየቀኑ አዳዲስ ጉዳዮችን የሚያሰማን የዩክሬን ራሽያ ጦርነት እንደሆነ ይታወቃል። አሁን ላይ አንዱ አንዱ ላይ እየሰነዘረ ውጥረቱ እንደቀጠለ ነው አሁንም የሚገኘው በዚህኛው መረጃችን የምንመለከተው እንግዲህ 1341ኛ ቀኑን በሞላው የዩክሬን ራሽያ ጦርነት አሁንም ጥቃቶች መሰናዘር ቀጥሏል። ሩሲያ ነች በአሁኑ ዙር ደግሞ በዩክሬን ከተሞች ላይ የድሮንና ሌሎች የሚሳይል ጥቃቶችን መሰንዘሯን የተመላከተውን መረጃ አልጀዚራ ይዞት የወጣው እንግዲህ በዚህም ጥቃት ሶስት ዩክሬናውያን ህይወታቸው እንዳለፈ፣ ከዛ በተጨማሪ ደግሞ 29 የሚሆኑት ጉዳት እንደደረሰባቸው የዩክሬን የውስጥ ጉዳይ ሚኒስትር እንግዲህ ይህንን መረጃ በስፋት እያስነበበው ይገኛል። ከዛ በተጨማሪ እንግዲህ በዚሁ ጥቃት የ63 ዓመት አንድ ዩክሬናዊም ህይወቱ ማለፉ ተመላክቷል። መረጃዎች እንደሚጠቁሙት ከሆነም ማህበራዊ አገልግሎት የሚሉ እንደ ትምህርት ቤት የመሳሰሉት ላይ ጥቃቶቹ መድረሳቸውን ነው የተመለከተው። ከዚህ ጋር በተያያዘ የቭላድሚር ዘለንስኪ ሀሳብ ሰጥተዋል። እሳቸው ምንድነው ያሉት? እንደዚህ አይነት ጥቃቶችን ለመከላከል የአየር መቃወሚያዎች ያስፈልጉናል የሚል ሀሳብ ሰጥተዋል። አልጀዚና ና ሌሎች ዓለም አቀፍ የመረጃ ምንጮች በስፋት እየዘገቡት ያለው ጉዳይ ነው። ለዛሬ ያዝናቸው ይህን ይመስላል። ወደ አፈወርቅ ልመልሳቸው። ሀብታሙ፣ ለመረጃዎች አመሰግናለሁ። እኔም